ሰላም ሰላም ጋይስ እንዴት ናቸው እንህ፣ ቤቲ በፌክት መጣች። ዛሬ በቲክቶክ ፌክት መታለች። በቃ ይኸውላችሁ እናንተ ዩቱብ ላይ አዲስ ወሬ አለ፣ አዲስ ህግ አወቷል። መቼም እኔ የሆነ ነገር ሲመጣ ትንፍስ ማለቴን አልተውም። እና ምን ልላችሁ ፈልጌ ነው ከእኔ ጋርም አዲስ ነገር አለ። ምን ልላችሁ ፈልጌ ነው በዚህ ጋ ቁስል ይታያቸዋል፣ ይሄ ቁስል እንደዚህ ያወፈረኝን እንደዚህ ድንቡልቡል ያደረገኝን በጣም ኤፌክት ግን እናንተ እግድ እኮ ነው። አላማረብኝም። ምን አለበት ድሮ እኮ እንደዚህ ነበር። ለምን እንደዚህ ያልቀረሁም? ይታባቱ ሳራ ግዝ ጠቆሬ ነበር። በዛው ጠቆሬ ያቀረሁ። እንግዲህ ለውጥ በዚህ ወር ውስጥ በዚህ አመት ውስጥ እናያለን። ያለን አስወጥቻለሁ መድኃኒቱን። በዛው አጋጣሚ መመክራችሁ እባካችሁን እባካችሁን ፕሊስ ፕሊስ እንዲው የሶስት ወር መርፌ ምናምን ተወጉ እንጂ፣ ይሄ የሁለት ዓመት የሶስት ዓመት የአምስት ዓመት የሚባለውን መርፌ አታስቀብሩ። ሲቀጥል ደግሞ ካሁን በኋላ አሜሪካ፣ ካናዳ፣ ጀርመን፣ አውሮፓ ያላችሁ ሰዎች ፕሊስ ላይቭ ስገባ ጊፍት ስጡኝ፣ ጊፍት ስጡኝ። ለምንድን ነው ጊፍት የምትሰጡኝ? ጌም ጀምሯል፣ ይቱ ማለት ነው። ጌም ጀምሯል። አንድ ሰው ጊፍት ከሰጠኝ በወር አጠራቅሞ? እንደ ቦነሳ አድርጉ ይሰጠኛል ማለት ነው። አዎ ጊፍት ሰጡኝ። ስለዚህ አሁን አዲስ ዛሬ ወጣ ህግ ነው። ዛሬ ዛሬ ወጣ ህግ ነው። ያዶናይን መልዕክት ማለት ስግጥ በሚለው መጀመሪያ ይተርቧቸዋል፣ ይጠሏቸዋል፣ ያንቋሽሻቸዋል፣ ያወዳድቋቸዋል፣ በግሩፕ ሆኖ ያሟቸዋል። አላማችሁ ስለማይገባቸው ይህ እብድ ይሏቸዋል። ይህ ጀዝባ የሚያደርገውን ነገር የማያቅ ምንድነው እያደረገ ያለው ምንድነው እየሆንክ ያለው ብለው መተረብ ይጀምራሉ ታያላችሁ ራሳቸው ከፍ ከፍ ለማድረግ በጣም ቀላል ይሆንባቸዋል ምክንያቱም የእናንተ ህልም የእናንተ አላማ እውን ስላልሆነ እግዚአብሔር ልባችሁ ውስጥ ያስቀመጠው ምስል ያ የውስጣችሁ ህልም እውን አልሆነም እዚህ ዓለም ላይ አልተሳለም ስለዚህ እነዚህ ሰዎች የመተረብ መብት አላቸው ግን እነሱ ሰዎች ሳትሰሙ ስግጥ ብላችሁ ስትሰሩ ስግጥ ብላችሁ እግዚአብሔርን ስትከተሉ ስግጥ ብላችሁ ልባችሁና መንገዳችሁ ስትመሩ በዛ ስትከተሉ ማለት ነው የሆነች ጊዜ ትመጣ ሰላለች ህይወታችሁ ወደ ስኬት ይቀየራል። አንድ ነገር ያልገባችሁ ሰዎች አላችሁ። ኢትዮጵያ ውስጥ ያሉ ዩቱበሮች ራሳቸው ከፍተው ወይም ደግሞ በኢትዮጵያ ቁጥር ከፍተው የተለወጡ የሚሰሩ ስለ ዩቱብ የሚያውቁ ነው የሚመስላችኋል አይደል? አያውቁም ስለ ዩቱብ እውነት። ሌላ ሰው ማናጅ አድርጎላቸው ሌላ ሰው ከፍቶላቸው ሌላ ሰው ኢዲት እንዴት እንደሚያደርጉ እንዴት የዶላር ምልክት ኦን እንደሚያደርጉ ምናምን ከሌላ ሰው ተምረው ነው። በነገራችን ላይ ስነግራችሁ ዛሬ ቀኑ ቅዳሜ ነው። ወጡ በቅቤ ነው ከኛ ቤት ቅቤም የለም ወጥም የለም። ዛሬ ደቡብ ምግብ ፎሰስ እንበላለን። እሺ፣ የነካችሁት ሁሉ ወደ ወርቅ መቀየሩ አይቀርም። እነዚህ ተመሳሳይ ቀልደኞች፣ እነዚህ ተራቢዎች፣ እነዚህ አንቋሻሾችና ጠላቶች ማለት ነው። ስኬታችሁ አለማየት ሲከብዳቸው ምርጫቸው እናንተን መከተል ነው እናንተን ማጥናት ነው። ያደረጋችሁት ነገር እኔም ይሰራልኛል ብለው መድገም የእነሱ ስራ ይሆናል። መተረብ አቁመው እያንዳንዷ ያረጋችኋት ነገር አመሳስለው እነሱ እንዳሰቡት እንደጀመሩት ያደርጉታል። ግን ልዩነቱ ምን እንደሆነ ታውቃላችሁ? የዛኔ ኢትስ ቱ ሌት። እናንተ ኦሬዲ መቶኛ ፎቅ ላይ ናችሁ፣ እነሱ ገና ሁለተኛ ፎቅ ላይ ናቸው ያሉት። እግዚአብሔር የሚወደው ራሱን የሚከተል ልቡን የሚሰማ ነው፣ ሰውን የማያንቋሽሽ ሰው። አታንቋሽሹ። የሌላ ሰው መንገድ እያያችሁ የራሳችሁ መንገድ እንዳትረሱ። ራሴ ነኝ ካሜራማን የለኝም ዛሬ ምክንያቱም ኢፌክት አማረኝ። ኢፌክት እና አዶናይን ስግጥ በሉ ስግጥ ማለት ያዋጣል። ፋራ መባል ያዋጣል። የሆነ ስግጥ ብላችሁ ምን እያወራችሁ ምን እያወራችሁ ነው ልትሉ ይሄን ትችላላችሁ። ግን ዩቱብ ተከታታይ እች ትረዱኛላችሁ። ቲክቶክ ላይ የሚፋስተዋለ ይህን ነገር ወይ ብላ ብላ ብላ አይቤቲ እንዲ ምን ይሻልሻል። ምን ሊላችሁ ፈልጌ ነው፣ ዩቱብ ጌም ጀምሯል። ፉክክር ከቲክቶክ ጋር ጀምሯል ማለት ነው። ዩቱብ ለምን ብትሉ አሁን ቲክቶክ ላይ አንድ አበባ፣ ሁለት አበባ፣ ሶስት አበባ እንደሚባለው ዩቱብ ደግሞ እንዴት እንዳደረገ ታውቃላችሁ? አንድ ሰው ለእናንተ ጊፍት ከሰጣችሁ ያጠራቅምና በወሩ እንደ ቦነስ አርጎ ይሰጣችኋል ማለት ነው። ስለዚህ ውድ ተከታታይ ጊፍት ስጡኝ። ሰጠኝሽ እንደ ሴቪንግ አርጎ የሚሰጠኝ ከሆነማ ጊፍት ስጡኝ። በቃ አስርም አስራ አምስትም ወር ወር ወር ወር አርጉልኝ። እሺ ይሄም ሆነ አልሆነ ዩቱብ ስሩ ነው የምላችሁ። እኔ ዩቱብ የከፈትኩላችሁ ልጆች በጣም ሄዳችኋል። በጣም ጎበዝ ናችሁ። እኔ ዩቱብ የከፈትኩላችሁ ደግሞ ነቃነቃ በሉ ስሩ። እስኪ እንደሌሎች አሁን ሞኒ እንደሆኑት ሞኒ ሆኑ። አዎ፣ ዛሬ ፌክት በፌክት ነው። እናንተ ፌክት እንደዚህ ያሳምራል። እና ምን እላችሁ ፈልጌ ነው እውነት፣ ዩቱብ ስሩ፣ አገር ግቡ። አገር መግባት በጣም ጥሩ ነው፣ በጣም መልካም ነገር ነው። እመከሌን እነከሌን ልላችሁ አልችልም። አንድ ነገር ያልገባችሁ ሰዎች አላችሁ። ኢትዮጵያ ውስጥ ያሉ ዩቱበሮች ራሳቸው ከፍተው ወይም ደግሞ በኢትዮጵያ ቁጥር ከፍተው የተለወጡ የሚሰሩ ስለ ዩቱብ የሚያውቁ ነው የሚመስላችሁ፣ አይደል? አያውቁም ስለ ዩቱብ እውነት። ሌላ ሰው ማናጅ አድርጎላቸው፣ ሌላ ሰው ከፍቶላቸው፣ ሌላ ሰው ኢዲት እንዴት እንደሚያደርጉ እንዴት የዶራል ምልክት ኦን እንደሚያደርጉ ምናምን ከሌላ ሰው ተምረው ነው። በነገራችን ላይ ስነግራችሁ ዛሬ ቀኑ ቅዳሜ ነው። ወጡ በቅቤ ነው ከኛ ቤት ቅቤም የለም ወጥም የለም። ዛሬ ደቡብ ምግብ ፎሰሴ እንበላለን። እሺ፣ ይሄም ሆነ ፎሰሴም ሆነ ምንም ሆነ ችግር የለውም። ምግብ ምግብ ነው፣ ከገባ ያገለግላል። ሌላው ምንድነው እላችሁ የነበረ? አዎ መጣልኝ። ኢትዮጵያ ሆነሽ እንዴት ከፍተሽ እንዴት ነው የምታስረክብኝ? አትበሉኝ፣ አትጠይቁኝ። በቃ አትጠይቁኝ። በጣም ጥያቄ ያበዛችሁብኝ ነው በነገራችን ላይ። ሌላው ደግሞ መስራት የምትፈልጉ ሰዎች ብዙ አታወሩ፣ ወሬ ከዚህ ከዛ ከዚህ ከዛ አታርጉ። የሚሰራ ሰው ለውጥ የሚፈልግ ሰው ድምፁን ጸጥ አድርጎ ድምፁን አጥፍቶ ነው። ስትሬስ ሆኖ ነው። አዎ እውነት፣ አንዳንድ ሰዎች ማለት ነው ወሬ እዛና እዚህ ማድረግ ትወዳላችሁ፣ ማቀባበል። ያ የምታወሩት ሰው ከእንጀራችሁ ላይ ጨው ያደርግላችኋል? የሆነ ቀለት ግዙ ብር ጎሏችሁ ይሞላላችኋል? አይሞላላችሁም። የሚሞላላችሁ የራሳችሁ ኑሮ የሰራችሁበት ስራችሁ እውቀታችሁ ነው። እንደገና ደግሞ ደሞዝ ለማግኘት ብር ለማግኘት በጣም ሩቅ ቦታ ትሰደዳላችሁ። በጣም ሩቅ ቦታ ትሰደዳላችሁ። ኖ ሩቅ ቦታ መሰደድ አያስፈልግም። ሩቅ ቦታ መሄድ አይጠበቅባችሁም። ለምን ብትሉ አዎ ደሞዝ ለማግኘት ፓስፖርት አውታችሁ ትኬት ቆርጣችሁ ተመላልሳችሁ የሶስት ሰዓት የአራት ሰዓት መንገድ ሄዳችሁ ወረፋ ጠብቃችሁ ምናምን አይደለም። ደሞዝ ብር፣ ብር፣ ብር ለማግኘት እኛ የምንፈልገው ብር ለማግኘት ነው አይደለም። ብር ካሜራ ላይ ነው ያለው። ስልካችሁ ላይ የምትፈልጉትን ብር የምትፈልጉትን ኑሮ የምትመኝቱን ኑሮ ለመኖር ስልካችሁ ላይ ነው ብሩ ያለው። በቃ ቁልፉ ስልካችሁ ላይ ነው። ቁልፉን በስልካችሁ ክፍት አርጉን። እናስሩ። ተለወጡ፣ ለውጥ አምጡ። እንዴ ስልካችሁ ላይ ነው ብራችሁ ያለው። ለምንድነው እዚህ እንዴ፣ ሳውዲ ይሻላል፣ ዱባይ፣ ቢሩት፣ ኡማን። ኡይ ኡማን ጦርነት ነው። ቢሩት ደስ አይልም። ኡይ ዱባይ እንደዚህ ነው። ኡይ ሳውዲ ምን አስባላችሁ? ቤታችሁ ውስጥ ቁጭ ብላችሁ እውነት ነው የምላችሁ። ቤታችሁ ውስጥ ቁጭ ብላችሁ ልጃችሁን ወልዳችሁ ልጃችሁን እያሳደጋችሁ እየወጣችሁ እየገባችሁ በፍቅር። ዛሬ ነገሩ በቲክቶክ ነው። ቲክቶክ ለካ ስምንት ደቂቃ በላይ ያሰራል። ዋው እውነት ለካ ሰዎቹ ቲክቶክ ላይ ቲክቶክ ላይ ቪዲዮ ምን አድርገው አድርገው አዎ፣ ቲክቶክ ላይ ቪዲዮ አድርገው ለካ አ እንደ አድርገው አልኩ አሁንም ወደ ዩቱብ የሚወስዱት በነገራችን ላይ ጸጉሬ እንደዚህ የቆለው ምናም ምናምን ሳሎን ገብቻ አይደለም ምንም ብያ አይደለም የሆነ ቅባት አለ እሱን ቅባት ተጠቅ የሚሆነው እሱን ቅባት ደግሞ ላይቭ ላይ በባለፈው አሳይቻችኋለሁ ዩቱብ ደግሞ ቪዲዮ ሾርት አድርጎ አስቀምጦታል ቅባት ያስተዋወቅኩበትን ዩቱብ እኮ እኔን ይወዳኛል በነገራችን ላይ እና ምን ልላችሁ ፈልጌ ነው አይ ተይ እንጂ ቤት ያትንቀጥቀጭ ራሽን ሰልፊ አርገሽ እየቀረጽሽ ማንቀጥቀጥ እውነቴን ነው ወሬው እንዳይደብራችሁ ብዬ ነው። በመሀል በመሀል ሌላ ወሬ የምጨምርበት ማታ መርፌውን ሳስወጣ ወጣ ደንዝዟችሁ፣ የሆነ እግራችሁን ደንዝዟችሁ፣ ሲለቃችሁ የሚለቃችሁ ነገር የለም። ውርርርር አድርጎ ለቀቀኝ ማለት ነው። መርፌው የሚያህለው እንዲው ቆይ ላሳያችሁ እንደፈለኩ። ይህንማ ማለት ነው ትልቅ በሬ ገዝቼ ይሄን አስቀብርለታለሁ ማለት ነው። በሬ ላም ከቀበርኩላት አትወልድም። በሬ አዎ በሬ ውስጥ ይሄን ከትና ያን በሬ ይወፍራል። ሲወፍር እሸጠዋለሁ በደህና ዋጋ። አዎ ወይ ፈን ቢሆን ገዝቼ እናንተ ይሄ ነው ሊፖፕ ቆላ አሳያችሁ። የሊፖፕ የት ይሄ እንግዲህ ከሰውነቴ ውስጥ ገብቶ እዚህ ውስጥ ቀብረውት ማለት ነው። ይሄው እዚህ ቁስል እያችሁት እዚህ ውስጥ ቀብረውት ምግብ ያለ ፍላጎት ይይብል ማግበስበስ። ቤትዬ እሩብ እንጀራ በልታ ማታውቅ ሰው በሜትር 50 ምጣድ በሜትር 50 ምጣድ ሁለት እንጀራ ትበላለች። እንዲያው ከዋሾ ላይቬን እየገባችሁ ዩቲዩብ ላይ መጠቅጠቅ ነው መብላት። እበላለሁ ሆዴ በሜትር 50 የተጋገረ በሜትር 50 ምጣድ የተጋገረ እንጀራ ሁለት እንጀራ በልቼ የቀመስኩ አይመስለኝም። ትናንትና ሁለት ማንካ ጉርስ አድርጌ በቃኝ ሰዋት ደሞ ሁለት ማንካ ቅምስ አድርጊ ሆዲ ሙል ተላለ ይሄ አታስቀብሩ እንዴ ውዶች ይሄ እንዴ ማሮች አታስቀብሩ እንዴው ልንገራችሁ እና በዛው አጋጣሚ መጨረሻውን ላሳምርላችሁ እና ዩቲዩብ ይከፍላል አዎ ይከፍላል ዩቲዩብ ይለውጣል አዎ ሰውን ይለውጣል መሰደድ መፍትሄ አይሆንም ስለተሰደዳችሁ ብር ልትሰሯችሁ ሞትም አለ ስደት ላይ ስደት ማለት ወይ ሞት ወይ ሽረት ነው ከቀናህ ሽረት ነው ካልቀናህ ሞት ነው ስለዚህ በሀገራችሁ ላይ ሆናችሁ ዩቱባችሁን ከፍታችሁ መስራት ትችላላችሁ። ዛሬ በፌክት መጥቻለሁ። ካሁን በኋላ በፌክት ነው የሚመጣ። ቤቴን አታውቀትም። ካሁን በኋላ በፊልተር ነው፣ ወይ ኩ ደግሞ ከቀረ ፓርኪ ነው ቀርጸው። ምን አይነት ሴት ነው! እንደኔ ኮንፊደንስ ያለው ሰው አለ ግን የለም። ት አባታችሁ መለመን ምን ያደርጋል? መስራት ነው። እና ይሄን አታስቀብሩ። በዛው አጋጣሚ ለእናንተ ብዬ ነው ያስቀመጥኩት። ይህን ማለት ነው። ይኸው፣ ይኸው እንዲህ ተጋድሞ ነው ሲያሰቃየኝ የነበር። ጉድ እኮ ነው የምትሉት። ጉድ ቢወለድስ ምን ችግር አለው? ቢወለድ ምን ችግር አለው? እውነት ችግር የለውም። ልሞት ልሞት ልፈነዳ አባብጨ ልፈነዳ። ዝቅ አልልም ብላችሁ ስግጥ ብላችሁ ስትሰሩና ለአላማችሁ ስትቆሙ ግን እነዚህ ሰዎች ምን ይሆናሉ? ተከታይ ይሆናሉ። ሽልክልክ ማለት ይጀምራሉ። ሽልክልክ እያሉ ይኖራሉ። እናንተ ግን ልባችሁ ስሙ። ወዳችኋለሁ። ቻው። ምክር ከአዶና ይባላል።